በድንቅ ትምህርታቸውና መንፈሳዊ እንዲሁም ኦርቶዶክሳዊ መርሃ ግብራቶችን በማቅረብ የምናውቃቸው መጋቢ ሐዲስ መምህር ዲያቆን ዶክተር ቴዎድሮስ በለጠ መነኮሱ። ዲያቆን ሄኖክ ኃይሌ ዝምታውን ሰብሮ ለብፁነታቸው ምላሽ ሰጠ። ብፁ አቡነ ሕዝቅያስ ባስተማሩት አወዛጋቢ ትምህርት ላይ ዲያቆን ሄኖክ ኃይሌ ይህ ትምህርት ክህደት ነው በማለት ጥብቅ የሆነ ምላሹን ሰጥቷል። የብፁ አቡነ ሄኖክ መግለጫ በአንዳንድ ንግግሮች የደረሱ ስብራቶች በማለት ብፁዕ አቡነ ሄኖክ መግለጫና መልእክት ማስተላለፋቸው ታውቋል። ክብራትና ክብሯን ውድ የጊዜ ሚዲያ ቤተሰቦቻችን እንደምንሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ ዛሬም እንደ ወትሮ በመረጃ ሰዓታችን አዳዲስ ትኩስ የሆኑ መረጃዎችን ይዘንላችሁ ቀርበናል። ወደ መረጃችን አለፈ። እንግዲህ እንደሚታወቀው ከቀናቶች በፊት ሊቀ መዘምራን ቴዎድሮስ ዮሴፍ የልደታ ማርያምን በዓል ተከትሎ አዲስ አንድ ሆና ተወልዳ የተሰኘ ዝማሬ አውጥቷል። ታዲያ ይህ አዲሱ የሊቀ መዘምራን ቴዎድሮስ ዝማሬ አዲስ የሆነ መረጃና ክስተትን ይዞ ብቅ ብሏል። ታዲያ ይህ መረጃም ከአይናችን ጠፍተው የነበሩትን ዲያቆን ዶክተር መምህር ቴዎድሮስ በለጠ የት ናቸው የሚለውን ምላሽ የሚሰጥ ሆኖ አግኝተነዋል። የአዲስ አበባ ደብረ ነጎድጓድ ቅዱስ ዮሐንስ መካነገሎጎታ ቅድስት ማርያም ቤተ ክርስቲያን ፍሬ የሆኑት መጋቢ ሐዲስ ዶክተር ቴዎድሮስ እንግዲህ እንደሚታወቀው ገና በወጣትነት እድሜያቸው በመንፈሳዊውም በዓለማዊውም ትምህርታቸው ለከፍተኛ ማዕረግ የበቁ ታላቅ የቅድስት ቤተ ክርስቲያናችን መምህር ናቸው። ታዲያ መጋቢ ሐዲስ ዶክተር ቴዎድሮስ ገና በወጣትነት እድሜያቸው በመንፈሳዊውም በዓለማዊውም ትምህርት ለከፍተኛ ማዕረግ ከመብቃታቸውም በላይ የቤተ ክርስቲያን ደስታዋ ልጆቿ ለማዕረግ ሲበቁላት ሲደርሱላት ነውና፣ ተፈስሒ ቤተ ክርስቲያን ቤተ ክርስቲያኑ ደስ ሲበልሽ እያልን መምህር ቴዎድሮስ በለጠን መጋቢ ሐዲስ የመጻሕፍተ ሐዲስ ትርጓሜ መምህር እንዲሆኑ ቅድስት ቤተ ክርስቲያን አስተምራ እንዲሁም እውቀትን መግባ አብቅታቸዋለች። እሳቸውም መጋቤ ሐዲስ ዶክተር ቴዎድሮስ በለጠ በመባል ተጠርተዋል። ታዲያ ከመምህርነታቸውም በላይ በተለ የተለያዩ የማህበራዊ ትስስር ገጾች በሚጽፏቸው ድንቅ ጽሁፎችና በተለይም በኢኦቲሲኤምኬ ወይም በኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተ ክርስቲያን ሚዲያ ኢኦቲሲኤምኬ ላይ በሚያቀርቡት መርሃ ግብራቸው የምናውቃቸው መምህር ዲያቆን ዶክተር ቴዎድሮስ በለጠ ከብዙ ወራቶች በፊት ከብዙ ነገሮች እንዲሁም ከሶሻል ሚዲያው መጥፋታቸውን ተከትሎ ብዙ ጥያቄዎች እየተነሱ ቆይተዋል። እንግዲህ በመምህር ዲያቆን ዶክተር ቴድሮስ በለጠ ላይ ጥያቄዎች ብቻ ሳይሆን መላምቶችም እየተሰነዘሩ እንደነበር የምናስታውስ ነው። ታዲያ ከመላምቶቹ መካከልም መንኩሰዋል የሚሉ ጭምጭምታዎችም እየተሰሙ ነበር። ነገር ግን ከቀናቶች በፊት ልደታ ማርያምን ምክንያት በማድረግ የወጣው አንድ ሆና ተወልዳ የተሰኘው የሊቀ መዘመራን ቴዎድሮስ ዮሴፍ አዲስ ዝማሬ ይህንን ጭምጭምታ እውነት አድርጎታል። ከአይናችን ጠፍተው የነበሩት መጋቤ ሐዲስ ዲያቆን ዶክተር ቴዎድሮስ በለጠ በዚህ ዝማሬ ላይ በግጥም መሳተፋቸው ብቻ ሳይሆን ከስማቸው በፊት ቀድሞ የምናውቀው መጋቤ ሐዲስ ወይም ዲያቆን ወይም ዶክተር የሚል ስማቸው ተቀይሮ አባ ቴዎድሮስ በለጠ የሚል የምንኩስና ስማቸውንም ይዞ ወጥቷል ይህ አዲሱ ዝማሬ። በዚህ መሰረት እንግዲህ መጋቤ ሐዲስ ዲያቆን ዶክተር ቴዎድሮስ በለጠ መመንኮሳቸው እርግጥ ሆኗል። መናፍቃኑ በኛ በኦርቶዶክሳውያን ላይ ጥያቄ እንዲሁም ተቃውሞ እንዲያነሱ ያደረገ የብፁዕ አቡነ ህዝቅያስ ትምህርት። ብፁዕነታቸው በትምህርታቸው በቀራንዮ የፈሰሰው ደም የእመቤታችን የቅድስት ድንግል ማርያም ደም ነው የምንበላው አማናዊ ስጋና ደም ወይም ቅዱስ ቁርባን የእመቤታችን የቅዱስ ድንግል ማርያም ስጋና ደም ነው በማለት በአውደ ምሕረት ትምህርት ማስተላለፋቸው ይታወሳል። ታዲያ ይህንን ትምህርት ተከትሎ መናፍቃን በእኛ በኦርቶዶክሳውያን ላይ ትልቅ የሆነ ጥያቄ እያነሱብን ይገኛል። በዚህም መሰረት እንግዲህ ህዝበ ምእመኑም በብዙ ጥያቄና ውዝግብ ውስጥ የገባ ሲሆን የቅድስት ቤተ ክርስቲያናችን መምህራን እንዲሁም ለቅድስት ቤተ ክርስቲያናችን የሚተጉ የሚያስተምሩ ወንድሞች ምላሽ እየሰጡበት ይገኛል። የቅድስት ቤተ ክርስቲያናችን ታላቅ መምህር የሆነው ዲያቆን ሄኖክ ኃይሌም ለብፁዕ ነታቸው ትምህርት ትምህርትና አስተምሮ እንዲህ የሚል ምላሹን ሰጥቷል። ስህተት በስህተት አይታረምም። ድንግል ማርያም ለልጇ ቤዛናት ማለትም የምንበላው ስጋ የእርሷ ነው ማለትም ትልቅ ስህተት ነው። ወይ ከእርሷ ስጋ ነስቷል ማለት ሌላ ነገር ነው። በስጋው ብቸኛ ወላጁ ናትና ከእርሷ በስጋና ደም ተካፈለ እንላለን እንጂ ሌላ አንልም። እንኳን የእርሷን ስጋ እኛም በሰውነታችን ራሳችን ደምረን የእኛን ስጋ ተዋህደ እንላለንና ከዚህ አልፈን ግን ስጋዋን እንበላለን የተሰቀለው የእርሷ ስጋ ነው የሚል ትምህርት ግን ጨርሶ ያልነበረ አዲስ ክህደት ነው። የድንግል ማርያምን ምክንያተ ድህኝ ለማክበር ዋናውን ነገረ ድህነትን ማፍረስ ወይንም ደግሞ መካድ ትልቅ ስህተት ነው በማለት ዲያቆን ሄኖክ ኃይሌ ዝምታውን ሰብሮ ለብፁነታቸው ምላሹ ሰጥቷል። በተጨማሪም መናፍቃኑ ላነሱት ጥያቄና ለብፁነታቸው ትምህርት ወንድማችን አኬ ወይም አክሊን ምላሹን ሰጥቶበታል። ወንድማችን አኬ እንደገለጸው ከሆነ መናፍቃን ወይም የፕሮቴስታንት እምነት ተከታዮች ይህንን ጥያቄ የማንሳት ሞራል የላቸውም። ቀድሞ ነገር ስለ ቅዱስ ቁርባን ወይም አማናዊ ስለሆነው የክርስቶስ ስጋና ደም አማናዊ አይደለም፣ ምሳሌው ነው እንጂ በማለት የሚሟገቱት መናፍቃን ዛሬ ላይ ደርሰው ለጥያቄ ሲሆን መነሳትና ይህንንም ጥያቄ ማንሳት የሚችሉበት አቋም ላይ አይደሉም፣ ማንሳትም አይችሉም በማለት ለመናፍቃኑ እርግጥ የሆነ ምላሹን ሰጥቷል። እንዲሁም ለእኛ ለኦርቶዶክሳዊያን ባስተላለፈው መልእክቱና ሀሳቡ ደግሞ ብፁዕነታቸውም ቢሆን ለማለት የፈለጉት ወይም ለመግለጽ የፈለጉት ሀሳብ ይህ ባይሆንም የገለጹበት አገላለጽ ግን ተገቢ አይደለም። እኛ የምንቀበለው ቅዱስ ቁርባን ወይም ስጋው ደግሞ የክርስቶስ አማናዊ ስጋና ደም ነው እንጂ የእመቤታችን የቅድስት ድንግል ማርያም ስጋና ደም አይደለም። እኛ ከስጋዋ ስጋ ከነፍሷ ነፍስ ነስቶ የራሱ አደረገ፣ በመለኮትም ወይም በተዋህዶ ከስጋዋ ስጋ ከነፍሷ ነፍስ ነስቶ የራሱ አደረገ መለኮትም ተዋሃደ እንላለን እንጂ የምንቀበለው የክርስቶስን አማናዊ ስጋና ደም ነው ብለን እናምናለን፣ እንቀበላለን እንጂ ፍጹም የእመቤታችን የቅድስት ድንግል ማርያምን ስጋና ደም አንቀበልም። ቅድስት ቤተ ክርስቲያናችንን ብትሆን እንዲህ ያለ አስተምሮ የላትም። በእርግጥ ብፁዕነታቸው ብፁዕ አቡነ እስቅያስ ለመናገር የፈለጉትና ለመግለጽ የፈለጉት ሀሳብ የእመቤታችንን የቅድስት ድንግል ማርያምን ክብር ነበር። ነገር ግን የተጠቀሙበት ቃል አግባብ አይደለምና ይህ ጉዳይ ትክክል አይደለም በማለት የራሱን ሀሳብ አስቀምጧል። በዚህም መሰረት እንግዲህ በሕዝበ ኦርቶዶክሳውያን ወይም በሕዝበ ምዕመኑ ዘንድ ትልቅ ውዝግብና ጥያቄ እያስነሳ ያለ ጉዳይ ሆኗል። እስቲ እናንተም ይህ ጉዳይ የብፁዕነታቸው ትምህርትና አስተምሮ ልክ ነው ወይንስ አይደለም? የሚል ምላሻችሁን በኮሜንት መስጫ ሳጥናችን ላይ እያስቀመጣችሁ ለፉ የግንቦት ልደታን ወይም የልደታ ማርያም በዓልን አስመልክቶ የተላለፈው የብፁህ አቡነ ሄኖክ ጥብቅ መግለጫና መልእክታቸው ከሰሞኑ ተፈጥረው በነበሩ በአንዳንድ ንግግሮች የደረሱ ስብራቶች በቀድሞ አባቶቻችን ትምህርት መሰረትና በኦርቶዶክሳዊ መረዳት ሊጠገኑ ይገባል በማለት ብፁህ አቡነ ሄኖክ መልእክታቸውን አስተላልፈዋል። ብፁህነታቸው በመልእክታቸው ወይም በመግለጫቸው እንዳስተላለፉት ከሆነ ከሰሞኑ በአንዳንድ ንግግሮች የደረሱ ስብራቶች በኦርቶዶክሳዊ ነገረ ሃይማኖት ላይ በተለያየ መልኩ ሲነሳ የቆዩ ሀሳቦችም በቀደሙ አባቶቻችን ትምህርት መሰረትና በኦርቶዶክሳዊ መረዳት ሊጠገኑ ይገባል በማለት ገልጸዋል። እንግዲህ ብፁዕነታቸው በሰጡት መግለጫ ወይም ባስተላለፉት መልእክት ላይ ድንግል ሆይ መልአኩ ገብርኤል እንዳመሰገነሽ እኔም ብርክት ነሽ ክብርት ነሽ የማህፀን ሽንፍሬ ብሩክ ነው እያልኩ አመሰግንሻለሁ። ተወዳጅ የሆናችሁ የመንፈስ ቅዱስ ልጆቻችን እንኳን ለፀሐይ መውጫ ለሁለተኛይቱ ሰማይ ለብርሃን እናት ቅድስት ድንግል ማርያም በዓለ ልደት በሰላም አደረሳችሁ አደረሰን እያልን እመቤታችን ቅድስት ድንግል ማርያምን የቀደ አባቶች ከነቢያት ጀምሮ በልዩ ልዩ ምሳሌ አመስግነዋታል። በተለያየ መልኩ ትንቢት ተናግረውላታል። በእርሷ ውስጥ ስለተፈጸመው አስደናቂ አምላካዊ ስራም በረቀቀ ሁኔታ አምልተውና አስፍተው አስተምረውናል። መቤታችን ቅድስት ድንግል ማርያም በጨለማ ውስጥ የተገኘች የብርሃንናት በውድቀታችን ውስጥ ያገኘናት መነሻችን፣ ቀና ያልንባት መመኪያችን፣ መሻገሪያ ድልድያችን ናት። ታዲያ ይህችን ድንቅ የአምላክ እናት ከተከበሩ ሁሉ የተከበረችውን ርርተ ህሊና ለማመስገንና ለማክበር እንደ ቅዱስ ገብርኤል የአምላክን ፍቃድ እንደ አባ ጊዮርጊስ ዘጋስጫ መግለጫም መመረጥንና እንደ ኤልሳቤጥም መባረክን የሚፈልግ ጉዳይ ነው። የተወደዳችሁ የመንፈስ ቅዱስ ልጆቻችን ኦርቶዶክሳዊ ነገር ሃይማኖትን ለመረዳትና ለመከተል መመረጥ እንደሚያስፈልግ ሁሉ ኦርቶዶክሳዊ አስተምሮ በንጹህ ልቦና ሊረዱትና ሊያውቁት በመውደድ የሚያደርጉት እንጂ በዘፈቀደ ያለ ልክ የራስን ትርጉም በመስጠት የሚያደርጉት ጉዳይ አይደለም። ቅድስት ቤተክርስቲያናችን ያልተበረዘና ቀጥተኛ የሆነ አስተምሮ ያላት በመሆኑ ከኛ የሚጠበቀው መስመሩን በጥንቃቄ መከተል ብቻ ነው። ሌላ አስተምሮ ማስተላለፍ አይገባንም። ከሰሞኑ በአንዳንድ ንግግሮች የደረሱ ስብራቶችም፣ በኦርቶዶክሳዊ ነገረ ሃይማኖት ላይ በተለያየ መልኩ ሲነሱ የቆዩ ሀሳቦችም በቀደሙ አባቶቻችን ትምህርት መሰረትና በኦርቶዶክሳዊ መረዳት ሊጠገኑ ይገባል። ተወዳጅ ልጆቻችን ሆይ የመመኪያችን ዘውድ የንጽህናችን መሰረት እመቤታችን ቅድስት ድንግል ማርያም እነሆ ተወልዳለች። ቅዱስ ጳውሎስ ደስ ከሚላቸው ጋር ደስ ይበላችሁ እንዲል በሮሜ ምዕራፍ 12 ከቁጥር 15 ላይ በእመቤታችን መወለድ ደስ ካላቸው ኢያቄምና ሐና ጋር የቀደሙ አባቶቻችንና ከምእመናን ጋር በአንድነት ፍጹም ደስታን እየተደሰትን አምላካችንን እናመስግነው በማለት ብፁዕነታቸው መልእክታቸውን አስተላልፈዋል። በመጨረሻም በዓለ ልደታ ለማርያምን በምናከብርበት ወቅትም ትንሣኤያችን ክርስቶስን የወለደችውን እመ አምላክን በማመስገን በስሟም የተራቡትን በማብላትና በማጠጣት በትሕትናና በፍቅር በአንድነት ጭምር ሊሆን ይገባል በማለት ብፁዕነታቸው መልእክታቸውን አስተላልፈው ቋጭተዋል። ውድ የጊዜ ሚዲያ ቤተሰቦቻችን እኛም ለዛሬ ያዝንላችሁን መረጃ በዚሁ አበቃል። ቻናላችንን ሰብስክራይብ እንዲሁም ዝግጅታችንን ላይክ እና ሼር እያደረጋችሁ የቻናላችን ቤተሰብ ይሁኑ እያልን እናንተ ሰናይ ጊዜ ተመኘን።